ቤዛ ዶክተር ሮቤል ጋር ትሄድ ነው። መኪና ውስጥ ቆይ፣ አንተ ግን ምን እያደረግክ ነው? ምን እየሰራክ ነው እያለኸው፣ አንተ ምን አይነት ዶክተር ነህ አንተ ብሎ ዶክተር እንዳንተ አይነት ሰይጣን አላየሁም በዚች ምድር ላይ ስትለው፣ ቆይ ምን እያልሽ ነው ብሎ አንገቷ ሊያንቃት ሲል እሷም እጁን ትይዘውና አንተ ማንዝሎንክ ነው የኔን አንገት የምትይዘው ስትል እጁን አንገቷ ላይ ታስነሳለች። ከዛም ወይኔ ክሮቤል ወይኔ ሮቤል ሲል በጣም ይናድዳል። እናም እሷም ይውል ከዛሬ ጀምሮ ከኔም ላይ ከባሌም ላይ አይንህን አንሳ። ከዚህ በኋላ ማንም አይፈራም። ከዚህ በኋላ ሱራፌል ሳይሆን እኔ ራሴ ነኝ አንተን የምገለግል። በቃ ተውን ከዚህ ጨዋታ ውስጥ እንውጣ እኛ አንፈልግም ስትል በጣም በንዴት ትናገረዋለች። ሮቤልም በጣም ይናደድና አንቺ ምን አይነት ሰይጣነሽ ግን ሲል ይናገራታል። አሁንም ያንን ሱራፌል የሚባል ባለሽና ምነሽ ነው አደለ እንደዚህ የምትወኙ? እኔ ለአንቺ ብዬ ነው እንደዚህ መሆነው ሲል ይናገራታል። ግን ደስ ከሚለው ነገር አንድ ነገር ልንገርህ ሮቤል እኔን ልጅ ያለው እንደዛ ስንጫወት በልጅነቴ አለማፍቀሪያ አንተን በጣም ደስ ብሎኛል። እየጠቀመኝም እሱ ነው አሁን ላይ ትለዋለች። በጣም ይናደድና እዩል ከዚህ በኋላ ከኛ ላይ አይንህን ንቀል ትለውና በሩን ወሩራበት ትሄዳለች። ሮቢልም በጣም ይናደድና መኪናው መሪውን ይዞ ቆይ እኔ አንቺን እገልሻለሁ፣ አንቺ ትንሽ አይጥ እገልሻለሁ ሲል ይፎክራል። በዛን መሀል ነበረ ሳሮንን መንገድ ላይ ያያት። ከዛም ከመኪናው ወርዶ ሳሮን ወደምትሄድበት መንገድ እየሄደ መንገድ ላይ እያገኛታል። እሺ አንተ ደግሞ እዚህ መሆኔን ማነግሮክ ነው እየመጣኸው? ስትለው አይገርምሽም? እኔ እነሱራፌል ቤት ለሰራተኝነት ተቀጠርሽ ሲባል እየፈለኩሽ ነበረና እየተከታተልኩ ነበር መውጫ መግቢያሽን። ዛሬ ግን ከቤዛ ጋር ከቤስት ውጭ አየውሽ የሚከታተልሽ ሰው አስቀምጬ ስለነበር ይላታል። እኮ ለምንድ ነው አንተ እርኩስ? ስትለው ዝም በይ። እኔ እርኩስ አይደለሁም። እኔን አትናገሪ። እኔን የመናገር መብትም የለሽም። አርፈሽ ተቀመጭ። እኔ እኮ ከኔ ጋር እንድንሰራው አብረን ለመስራት ተነጋግረን ነበር አይደል? አንቺ ግን ስራሽ ረስተሸዋል። ዛሬ ከእኔ ተደበቀሽ። ጥራሽ ከቤዛ ቤት ትሰሪ ያለሽ ይላታል። ነቢያውን አንድ ነገር ላናገርሽ ይፈልጋለው ይልና ልጇን እንዳገታት ሲነግራት ሳሮንም በጣም ትጮኋለች፣ ታለቅሳለች። እባኪ ቅርታ አድርግልኝ ስትለው፣ አሁን ወደ እርሽም ጠላሽም አንድ ነገር ላስጠነቀቅሽ የምፈልገው ወይ ቤዛን መግደል አለያ ደግሞ ከሱራፌል ጋር እንደ ባለፈው አይነት ቪዲዮ እንድትሰሪልኝ ነው የምፈልገው ቪዲዮ ስለምፈልግ ይላታል። እንዴት እዚህ ላይ ያደርጋለሁ እኔ በፍጹም ይሄን አላደርገውም ቤዛን በተለይ አልገልም ስትል ትማጸናዋለች ነዋለች ቤዛንም ካልገደሽ ወይ ሱራፌልን ቪዲዮ ካልሰጠሽኝ እኔ ልጅሽን አታገኛትም ገባሽ ነው ወይስ ልጅሽን አትፈልጊያትም የራስሽን ምቾት ብቻ ነው የምትፈልጊው ሲል ይማጸናታል እና መሷም እያለቀሰች እግሩ ስር ተደፍታ ስለነበር አሁን ትወስኛለሽ አትወሰኝም እሺ እሺ ቤዛና ትግዳያት ግን ሱራፌል ላይ ቪዲዮ ፈልጋለሁ ይላታል እሺ በቃ ቪዲዮ ቀርጽልሃለው ስትለው እሺ ትልና ይስማማሉ ሳትወድ በግዷ እሷም ይቅርታ ስላደረገላት እዛው መንገድ ላይ እያለቀሰች እሱም ገፍትሮ ጥሏት ይሄዳል ይልሽ ከእኔ ከምትስማሚው አንድ ነገር ልንገርሽ ሱራፌልን ቪዲዮ ስታመጭልኝ ብቻ ነው እጠብቅሻለሁ ይላትና ትቷት ይሄዳል። እሷ እዛው መሬት እየዋጠጠች እያለቀሰች ቁጭ ብላ ትንሽ ለማሰብ ምንም ጊዜ አላገኘችም፣ ግን ሀሳቧን አስተካክለችና፣ ስለዚህ ማድረግ ያለብኝ አንድ እና አንድ ሱራፌልን ቪዲዮ መቅረጽ ነው። ምንም ማድረግ የለ አልችልም፣ አማራጭ የለኝም። ልጅን ማጣት የለኝም፣ ግን ይቅርታ ቤዛ ሱራፌልም ይቅርታ ስትል ወደ ቤት ተነስታ ትሄዳለች። ወደ ቤት ተነስታ ስትሄድ ሱራፌል ቤት ነበረ። እናም ዩልሽ አንድ ነገር ልንገረሽ ሳሮን ሲል ያስጠነቅቃታል። እሺ ምንድን ነው ትለዋለች። ከዛሬ ጀምሮ ይህን ቤት ለቀሽ እንድትሄጂ የምትፈልጊውን ያህል ለልጅሽም ሆነ ለቤትሽ ወጪ የሚሆን ገንዘብ እሰጥሻለሁ። አልፈልግም፣ ከዚህ ቤት ለቀሽ ውጪ ይላታል ሱራፌል እሷም እንዴት ይሄ ነገር እንዴት ሊገጣጠም ይችላል? በፍጹም አይሆንም። ዛሬ እንዴት ይሄዳለው? እሺ ቢያንስ እንኳን ማስተካከል ያለብኝ ነገር አለና እሱን እስከማስተካከል ጊዜ ስጠኝ ትለዋለች። በፍጹም አይሆንም ሲላት፣ እባክህ የዛሬዋን ምሽት ብቻ ስጠኝ ስትለው፣ እሺ በቃ ችግር የለውም አስተካክይና ወስንሽ እንድትሄጭ እፈልጋለው ሲላት ሳሮንም ያልተባለችውን ነገር ማድረግ ስለፈለገች ብቻ ያንን ቪዲዮ ልጇን ለማስለቀቅ ስለፈለገች እሽ ትለዋለች። ግን ደግሞ ለምንድን ነው የምታለቅሽው ምን ሆነሽ ነው ሲላት፣ አይ ምንም አልሆንኩም ዝም ብዬ ነው የማለቅሰው ትልና እንቧን ጠራርጋ ነበረ ሱራፌልን ያወራችው። እናም ሱራፌል በቃ ለነገ ስላለችው በዛ ተስማምቶ ነበር ጥሏት ወደ ውስጥ ሄደው የሚጠጣው መጠጥ ሳሎን ጠረጴዛ ላይ ስለነበር እሷም ማየታ ስለነበረ ያኔ እንቅልፍ መድኃኒት፣ ቀስ ብላ ትሄድና እሱ ስላልነበረ ብርጭቆ ውስጥ ትጨምርና አስተካክላ እሱ እንዳስቀመጠ አድርጋ ታስቀምጥለትና የሞት ሞቷን ተነስታ ሮጣ ወደ ስርዋ ትሄዳለች። ከዛ መሀል ቤዛ ትመጣና ስትጠራው ሱራፌልም እሺ ይልና ወደ ቤዛ ጋር ይሄዳል። እኔ የምለው ያንን እርኩስ ሮቤልን አግኝቸውን ሮቤልን አግኝቸው ነበረ ስትል እኮ ምናለሽ ኧረ ምን አባቱ ይለኛል እኔ ምንም የማውቀው ነገር የለም ነው ያለኝ እንዴት እንደሆነ አላውቅም በቃ እረፍት ማድረግ አለብኝ ትልና ወደ መኝታ ቤቷ ትሄዳለች ቤዛ በዛን ሰዓት ሳሚ ከቅንጅት ጋራ እያወራ ስለነበር ቆይን የምልህ አንተ ግን ምንድን ነው እያደረግ ያለኸው ሲል ይጠይቀዋል እኮ ምን አደረኩኝ? ምንድን ነው እያልክ ያለው? ማማዬን ማማዬ ማማዬ የምትለው? ቆይ እሷ ታማ፣ አንተ ደግሞ እኛን እየገደልከን፣ ማማዬ ማማዬ የምትለው ለምንድን ነው? በቃ ማማዬን ለእኛ ተውልን ይለዋል። ሲቀጥል ደግሞ ማማዬ ሙሉ ጤናዋ ላይ እስክ የምትመለስ ድረስ እባክህን ተወኝ። ስለ እህቴም ሆነ ስለ እኔ ምንም ነገር እንድታወራኝ አልፈልግም። አሁን ካጠገቤ ራቅልኝ ይልና ማስጠንቀቂያ ይሰጠዋል። በዛን ሰዓት ቆይ እኔ ሳሚ የፈለገውን ነገር ብታደርግ አንተን አልቀየምህም፣ ምክንያቱም ባለየው እኔ ነኝ። እንደዛ አብራኝ ያደኳትን ልጅ እንደዛ ማለት አልነበረብኝም። አቃለ እኔ ጥፋተኛ ነኝ ይለዋል። በልሽ ለማንኛውም አንተ ሄድ፣ እኔ ወደ ውስጥ ልገባ ነው ሄድና ሳሚ ወደ ውስጥ ይገባል። በዛን ሰዓት ሱራፌል ወደ ሳሎኑ ይመለስና ቆይ እየት ነው ያለሽው? ምን እየሰራች ነው ሲል ሳሮንን ይጠይቃታል። አይ ምንም እየሰራው አይደለም እቃ እያስተካከልኩኝ ነው እና ለራት የሚሆን አንዳንድ ነገር ለመስራት ፈልጌ ነው ስትለው፣ እሺ በጣም ጥሩ፣ ለማንኛውም አሁን ቤዛ ወደ ላይ ስለሆነች አስተካኪና ራት በጊዜ እንበላለን ይላታል። ሳሮንም እሺ ትለውና እሷ እያሰበች አለችው ስር የተባለችውን ነገር ስለነበረ መድኃኒቱን እስከሚጠጣው ቁማ እየጠበቀች ነበረ እሱም አንስቶ የጠጣ